የዛሬው የመጀመሪያ ታሪካችን ስለ አንድ ምስኪን ሰው ነው። ይህ ግለሰብ በኤምአርአይ ማሽን ተስቦ ታንቆ ሞተ። እዚህ ጋ ብዙዎቻችሁ ግራ ልትጋቡ ትችላላችሁ። ነገር ግን ታሪኩን ስነግራችሁ ይገባችኋል። ይህ ታሪክ የተፈጠረው በዚሁ ዓመት ሲሆን፣ የታሪኩ ባለቤት ኪት ማካሊስተር ይባላል። ኪት የ61 ዓመት ጎልማሳ ነበረ። ኪት ሚስቱ በኤምአርአይ ምርመራ ሲደረግላት እሱ ውጭ ሆኖ እየጠበቃ ነበረ ሚስቱም ማሽን ውስጥ ሆና በዶክተሮች ምርመራ እየተደረገላት ሳለ በድንገት ትጮኻለች። ኪትም የሚስቱን ጩኸት ሰምቶ ወደ ክፍሉ ሮጦ ገባ። ውጭ የነበሩ ሰዎች ወደ ክፍሉ እንዳይገባ እየነገሩት ነበረ፣ ነገር ግን አሻፈረን ብሎ ይገባል። ኪት በአንገቱ ላይ 20 ፓውንድ እንደሚመዝን ሰንሰለት አድርጎ ነበረ። እናም ወደ ክፍሉ ሮጦ ሲገባ የማራዩ ኪት አንገት ላይ ያለውን ሰንሰለት ጎተተው። የማራዩም ኪትን በሰንሰለቱ ማነቅ ጀመረ። በክፍል የነበሩ ዶክተሮችም ኪትን ጎትተው ለማውጣት ሞከሩ፣ ነገር ግን አልቻሉም ነበረ። ኤምአርአዩም ኪትን በራሱን ሰንሰለት አንቆ ገደለው። የሚያሳዝነው ነገር ኪት ከመሞቱ በፊት ኤምአርአይ ውስጥ የነበረችውን ሚስቱን ቻው ብሏት ነበረ። ባሏ ታንቆ ሲሞት እሷ በኤምአርአይ ማሽን ውስጥ ነበረች። ዶክተሮቹም ማሽኑን አጥፍተው ሕክምና ሊያደርጉለት ቢሞክርም ረፍዶ ነበረ። የሚያስገርመው ነገር እንደዚህ አይነት ተመሳሳይ ነገር ፋይናል ዲስቲኔሽን ብላድ ላይንስ የሚለው ፊልም ላይ ተፈጥሮ ነበረ። የኪት ሰውነት እንደዚህ ነበረ የታጠፈው

ሴቶቹ ይህ የአምስተኛ ክፍል ተማሪ ከሌላ ሴት ጋር ቼት አርገሃል ብለው ነበር የተናደዱበት። ልጁ የጓደኛቸው ቦይፍሬንድ ነበረ እና እነዚህ የአምስተኛ ክፍል ሴት ተማሪዎች ተሰብስበው ይህንን ያቅዳሉ። ያቀዱትንም ልንገራችሁ። ቼት ያደረገውን ልጅ ወደ ትምህርት ቤቱ መጸዳጃ ቤት ወስደው በጩቤ ወቅተው ሊገሉት ነበረ ያሰቡት። በእቅዳቸው ላይ የእጅ ጓንት ማድረግም የሚል ተጽፎ ነበረ እና ከገደሉት በኋላ ልጁ ራሱን ያጠፋ እንዲመስልም ያደርጉ ነበረ። እና ይህ ቅዳች የተደረሰባቸው ምሳ እየበሉ በሚያወሩበት ሰዓት ሌላ የአምስተኛ ክፍል ተማሪ ስለሚያወሩት ነገር ትሰማለች። እሷም ለቤተሰቦቿ ተናገረች። ቤተሰቦቿም ለፖሊሶች ደወሉ። ፖሊስም የተፈጠረው ነገር ከተነገራቸው በኋላ ሴቶቹን ሄደው መሰሯቸው። ሴቶቹ በቁጥር አራት ወይንም አምስት የሚሆኑ ናቸው። ሴቶቹም በፖሊስ ምርመራ ከተደረገላቸው በኋላ ቤተሰቦቻቸው ሊወስዷቸው ችለዋል።

በ2004 አንድ አስደንጋጭ ምስል ከኦክስፎርድ ሰርከስ የባቡር ጣቢያ መጣ። ምስሉ አንድ ሰው አንድን ዕድሜው የገፋን ፖስታ አድራሽ ወደ ባቡር ሐዲዱ ሲገፈትሮ ያሳየናል። ታዱሽ ፖቼክ ከስራ ወደ ቤቱ ሲመለስ ህይወቱን ሊያሳተው የሚችል አጋጣሚ ተፈጠረበት። በዚህ ሲሲቲቪ ቅጂ ላይ ፖቼክ በእግረኛ መንገዱ ላይ እየሄደ ሳለ መቀመጫው ላይ ተቀምጦ የነበረው ግለሰብ ከወንበሩ ተነስቶ ገፈተረው። ፖቼክም ወደ ሐዲዱ ወደቀ። በሚወድቅበት ሰዓት ደግሞ ባቡሩ እየመጣ ነበረ። በሚያስገርም ታምር፣ ነገሩ ሲፈጠር የተመለከተች መንገደኛ በፍጥነት ከሐዲዱ ላይ አነሳችው። የባቡሩን ሹፌር ፖቼክ ሲወድቅ ስላየው ባቡሩን አቁሞት ነበረ። ይህንንም ጥቃት የፈጸመው ግለሰብ የ24 ዓመቱ ብርሃ ሶርሽ ነው። ብርሃ ፖቼክ ሲገላመጠው እንደገፈተረውም ተናግሯል። የፖቼክን ሕይወት ለማጥፋት አስቦ እንዳልሆነ ተናግሯል። እንዴት አንድ ሰው ገላመጠኝ ተብሎ እንደዚህ አይነት ጥቃት ይፈጸማል? በዚህም የመግደል ሙከራ ብሮዋ እድሜ ልክ ተፈርዶበታል። ፖቼክን ደግሞ ከአዲዱ ላይ ያነሳችው መልካም ሴት አንድ ሺህ ፓውንድ ሽልማት ተሰጥቷታል። አስቡት ባቡሩ በፍጥነት ቢመጣ ይህ ምስል ቪዲዮ በጣም ዘግናኝ ይሆን ነበረ። ቱርክ በምትገኘው ሱልጣን በይሌ በአንድ ሱቅ ውስጥ ትልቅ ጸብ ተፈጠረ። ሁሉም ነገር የጀመረው በትንሽ አለመስማማት ሲሆን ግን ተባብሶ ከፍተኛ ጸብ ተከፈተ። ይህ ነገር በ2018 በዚህ ፋርማሲ ውስጥ የተፈጠረ ነገር ነው። አንድ አባትና ልጅ ከዚህ ፋርማሲ ባለቤት ጋር ይጣላሉ። ጸባቸውም በካሜራ የተቀረጸ ሲሆን ምን እንደተፈጠረም ያሳየናል። እኛ አባትና ልጅ ከዚህ ፋርማሲ መድኃኒት ይገዛሉ። ነገር ግን ትንሽ ቆይተው ይመልሳሉ። ምክንያቱም የፋርማሲው ባለቤት ተጨማሪ ብር አስከፈላቸው ነበረ። እነሱም ወደ ሱቁ መጥተው ብራችንን መልስ ይሉታል። ትንሽ ከባለቤቱ ጋር ከተከራከሩ በኋላ ከፋርማሲ ውስጥ አንድ በካርቶን ያለ መድኃኒት ይዘው ይወጣሉ። ከወጡም በኋላ የወሰዱትን እቃ ሲወረውሩት ይታያል። የፋርማሲውን ባለቤት ተከትሏቸው ወጣ። በዚህ ሰዓት አባትየው ሮጦ መጣ። ይህንን የሚያዩት የፋርማሲው ባለቤት ወንድም እና ልጅ ሊረዷቸው መጡ። ይህንን ያየው ልጅ ሮጦ በመምጣት የፋርማሲውን ባለቤት ልጅ በእግሩ ፊቱን መቶ ይጥለዋል። በፋርማሲ ውስጥ የነበረችው ካሸርም እርዳታ ጠራች። በቦታው የነበሩ ጎረቤቶችም መጥተው አባትና ልጁን ይዘው ያስቆማቸዋል። በሚያሳዝን ሁኔታ የተመታው ልጅ አንገት ተጣመ ነበረ። በዚህም ወደ ሆስፒታል ተወሰደ። ይህ ጥቃት ልጁን ፓራላይዝ ሊያደርገው ይችል ነበረ፣ ነገር ግን ያ አልተፈጠረም። የዚህ ሁሉ መንስኤ አንድ ዶላር መሆኑ በጣም ያሳዝናል። በ2004 በማንቸስተር ሪፖርት ሰዎችን ለማገላገል የመጡት ፖሊሶች በሁለት ወንድማማቾች ጥቃት ደረሰባቸው። አንድ ሴት ፖሊስ ደግሞ አፍንጫዋ ክፉኛ ደማ። ጸቡ የጀመረው በኤርፖርት ውስጥ ባለው ስታርባክስ ውስጥ ሲሆን እስማኤል የተባለውን ሰው አማዝና ወንድሙ ያስቆሙታል። ትንሽም ከተከራከሩ በኋላ አማዝ እስማኤልን በቴስታ ይመተዋል። ምክንያቱም እስማኤል ከካታሮ ወደ እንግሊዝ ሲመጡ ትንሽ አለመግባባት ተፈጥሮ ነበረ። በዚህም አማዝ እስማኤል ይቅርታ እንዲጠይቀው ስለፈነገ ነበረ። ይቅርታም አልጠይቅም ይለዋል። በዚህም ሰዓት በቴስታ መታው። ከዛም በኋላ የተፈጠረው ነገር ትልቅ የሚዲያ ሽፋን ሰቶታል። እስማኤል በአማዝ ሲመታ ሄዶ ለፖሊሶች ተናገረ። እነሱም አማዝን ሊያስሩ ሲሉ ወንድሟ አማድም ይቀላቀላል። በዚህም ሰዓት አማዝ አንድ ፖሊስን ከገፈተረ በኋላ አንዲት ሴት ፖሊስን ደግሞ በቡጢ መቶ ይጥላታል። በዚህም አፍንጫዋ ተሰበረ። ከትንሽ ሰጥ ገባ በኋላ ፖሊስ አማዝን አሰሩት። የአማዝና አማድ እናት ልጆቿን ታስቆም ስትል ራሷም በፖሊስ ስትመታ ይታያል። ይህም ጸብ ለብዙ ጊዜ መነጋገሪያ ሆኖ ነበረ። ወንድማማቾቹም ወደ ፍርድ ቤት ተወስደው የነበረ ሲሆን ራሳችንን ለመከላከል ነው እንደዚህ ያደረግነው ሲሉ ተናግረዋል። አማዝ ፖሊሱ ሊገለው እንደነበረም ተናግረዋል። ነገር ግን እናንተ እንደምታዩት እንደዚህ አይነት ነገር አልተፈጠረም ነበረ። በሌላ የፖሊሶች ካሜራ ደግሞ አንዲት ሴት ፖሊስ አፍንጫዋ እየደማ ስታለቅስ ትታያለች። እነዚህ ማስረጃዎች ተደራርበው ለፍርድ ቤት ቀርበዋል። እስካሁን አቀን ድረስም ፍርዳቸውን እየተጠባበቁ ይገኛሉ። በኤፕሪል 23 ፌርፎክስ ቨርጂኒያ በዚህ ቦታ ላይ ፖሊሶች ጀማል ዋሊን እየነዳ ሳለ ያስቆሙታል። ነገር ግን ይህ ተግባር የከፋ መዘዝ ይዞ መጣ። ጀማል የቀድሞ የአሜሪካ ጦር በአፍጋኒስታን እያለ አስተርጓሚያቸው ነበረ። ጀማል ከታሊባንም ያመለጠ ሲሆን ብዙ አስቀያሚ ነገር ማየቱ በህይወቱ ተስፋ እንዲቆርጥ እያደረገው ነበር። ፖሊሶች ጀማልን ካስቆሙት በኋላ መኪናው ላይ ስላለጠፈው ስቲከር ይጠይቁት ጀመር። ይህም ጥያቄ እና መልስ እየከረረ መጣ። በዚህ መሃል አንድ ፖሊስ ይመጣና መንጃ ፈቃዱን ይጠይቀዋል። ጀማልም ሽጉጥ እንደያዘ አስቀድሞ ለፖሊሱ ነገረው። ፖሊሱም ስመ ማን ነው ብሎ ሲጠይቀው ጀማል አልመለስም ይለዋል። እሱም አራት ልጆች እንዳሉትና ማንንም እንደማይፈራ ይነግራቸዋል። ከዚህም በተጨማሪ ለብዙ ዓመታት ያገለገላት አሜሪካም ምንም ሳሰጠው ሜዳሌ እንደጣለችውእና እና ስራ እንኳን ሊያገኝ እንዳልቻለ ይነግረዋል። ከትንሽ ደቂቃ በኋላ አንድ ፖሊስ ይመጣል እና ፖሊሱ መጥቶ መስኮቱ ጋር ሲቆም ጀማል መታወቂያውን ሊያሳያቸው እያነሳው ነበረ። በዚህም ሰዓት ግን የመጣው ፖሊስ ወገቡ ላይ ያለውን ሽጉጥ በእጁ ይዘዋል። ጀማልም ይህንን ሲያይ ራሱ የታጠቀውን ሽጉጥ በማውጣት ፖሊሶቹ ላይ ተኮሰባቸው። በዚህም ሁለት ፖሊሶችን እጃቸውን ይመታቸዋል። በተሳፋሪ ቦታ የመጣው ፖሊስ ሽጉጥን አውጥቶ ጀማልን አራት የተኮሱ ገደለው። ጀማልም ወደ ሆስፒታል ቢወሰድም ረፍዶ ነበረ፣ በዚህም ይሞታል። ጀማል ከሞተ በኋላ ስለ እሱ አሳዛኝ ታሪክ ተነገረ። የጀማል ቤተሰቦች እና ወንድሙ አፍጋኒስታን እያሉ በታሊባኖች ተገለውበት ነበረ። በዚህም ትልቅ አእምሮ መዛባት ውስጥ ነበረ። አራቱን ልጆቹንም እያሳደገ ነበር የሞተው። ልጆቹም ያለ አባት ቀሩ።